ተናካሹ ነው እንደዚህ የሚሆንልሽ ሁሌ ከጎንሽ ለምንድን ነው የማይጠፋው እኔ ምን አስነካዋለሁ ብለሽ ነው ራሱን አትጠይቂው ነው እንደዚህ ምን እያስነካሹ ነው እንደዚህ የሚሆንልሽ ሁሌ ከጎንሽ ለምንድን ነው የማይጠፋው እኔ ምን አስነካዋለሁ ብለሽ ነው ራሱን አትጠይቂው ስንቴ ደጋግሜ ዴቭ አጠገብ እንዳለ አይሻል አልኩሽም

ዳይመንድ እና ኪንጎ ናቸው እኮ ነኝ። እኔ ውጭልኛል እና ካልገባሽ ምን ላድርግ? አይደል አንቺ የሰው ስሜት አትረጅም። የራስ ስሜት ብቻ ነው የምታዳምጪው። ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ አደይ ይቅርታት ቤ አንቺ የሰው ስሜት አትረጅም። እኔም ከዚህ በኋላ አላስጨንቅሽ አልፈልግም። በቃ ዝም እላለሁ። እኔ ደግሞ ከኔ ጋር እኮ ወደ ኋላ መጎትት ሳይሆን የምደግፍሽ አይነት ሰው ነኝ። ቆይ ምንድን ነው እያሰብሻለሹ? እንጂ ከዚህ የዘለለ ምንም ነገር የለም። አሀ ትሰምኛለሽ? ከዚህ በኋላ በቃ አብረን እንሆን፣ በፍቅር ክንፍ እንበል። ዴቭ ከአንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየትም አትችልም? ፍቅር አንቺ የሰውን ስሜት ሳትረጅ እንድረዳሽ ትፈልጊያለሽ። ትሰምኛለሽ? እኔ አንቺ አይደሉም መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምን ዴቭ፣ ቆይ ለምንድን ነው የማይሆኑ? እኔ ከአንተ ጋር ለመሆኑ ምን ያንሰኛል? ምን ያ ሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው። እኔ ያልኩሽን ሰንተሽ ከተጠራጥርሽ እውነትም ሰው አይደለሽም ማለት ነው። ተው ዴቭ፣ በአንተ ፍቅር የቆሰለው ልቤን አትስበረው። እኔ እኮ በጣም ነው ማፈቅር። ለአንተ ስል ምንም ነገር አደርጋለሁ ራሴንም እስከ መስጠት ድረስ ነው። ዋሻ አንቺ እኮ ትልቅ ልጅ ነሽ፣ ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነው ያገባዋል። ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ይህን ያልጫ እና ዴቭንም ታባያቸዋልሽ? አረ ዝጋ በናት ጫለ፣ ምናም ስትል ትንሽ አታፍር ቤዛ። የባርኩት ፍቅረኛ አይደለች እንዴ? የባርኩት መስላ ነው እንዴ? ቤዛ አንተን ብታገኝ አትምር። ይሄን ያልከሳሰበሽማ፣ ለምን ቤቱ ሄደን አንጠይቀው? ማ አንዲ፣ ባርኩትን፣ አንዲ ደሞናውን የምታተራምሽ ተራይ ቤት ሰራተኛለሽ ሰሚያለሽ። አዴን እንደዚህ እንዳትናገረት፣ ገባሽ? አሁን እኮ ለምለም ኤላ ጋ እንዳልነበርሽ ነግረን ነበር። ምን በጣም በይ ስመሚያደሽ ወይ ሂጂ ልንገራቸው እዛ ኤላን ለቤዛ ትተሽ ምንኛ ደስ ባል። ትገርም ያለሽ ግን አዴ፣ ምን ላድርግ ብለሽ ነው እኔም ተመልሼ እንደሱ አውሬ ያልሆንበት ከአንቺ በጣም ብዙ መማራቸው ነገሮች አሉ። አዴ ታውቂያለሽ፣ ግን በየዋ ልብሽ በጣም ጋሽ ሊወተሽ ለመጨፈር እንኳን ለዚህ ያበቃሽ። አሁን እሱን ታዩና ናአሉ ሰላም ብሎሻል እሱ ጋር ነበር ችው። ሰላም ሰላማችሁ፣ ብዛ ውድ እና የተከበራችሁ የአዴ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ናችሁ? ሰላማችሁ ዝዝት ይበልልኝ። አዲስ የሆናችሁ ቤተሰቡን ሰብስክራይብ በማድረግ ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ በአዴ ብቅ ብላለች በአዲስ ቪዲዮ። እሷ ምንድነው እንግዲህ አዴ ከገጠር ወደ ከተማ ተመልሳ መጥታለች ማለት ነው፣ ግን ምን ዋጋ አለው? መምጣቷ መልካም ነው። ከአባቷ ማምለጧ ግን ደግሞ ከተማ ፍቅር እያለች እንዴት አደይ ትኖራለች ነው ጥያቄው። እናቴ ፍቅር አሁን ቤቱን በአንድ እግሩ አቆመዋለች። እንዴት ነው መግባት፣ እንዴት ነው መውጣት፣ እንዴት ነው መስራት የሚቻለው። በቃ አደይ ዝቤ ከገባች የእኔ ህይወት ያልፋል እያለች ነው አይገርምም? ምክንያቱም በተለያየ መልኩ እንግዲህ ከበፊት ጀምራ ዴቪነ እሷ ለማድረግ ያላደረገችው ነገር የለም ያልቆፈረችው ጉድጓድ በቃ ያልወጣችው ዳገት ያልወረደችው ቁልቁለት የለም። ግን አልተሳካላትም። አሁን ግን ባንዲ በሌላም ብላ አቀጣጥራ ወደ ገጠር እንድትሄድላት አድርጋ ነበረ ግን ደግሞ እግዚአብሔር እንግዲህ ያው ከአባቷ ማስመልጧትኝ እሷ ደስተኛ ነበረች። በነገራችን ላይ ፍቅር በቃ በጣም ደስተኛ ናት። እዛ አባቷ ቢድራት ባይድራት በቃ እሷ ጉዳዩ አይደለም በቃ ይዳራት ነው ያለችው። እንደውም እንደ እንደውም አባቷ ያላትም በቃ መግባት አለባት እያለች ማለት ነው። በቃ ምክንያቱም እሷ ከዚህ እሷን በቃ ማጥፋት ነው የምትፈልግ ታውቃላችሁ። እዚህ ጋር ቤቱን በቃ አንጨረጨረችው። እናንተ በቃ ስንቱ ጋር ከሊዱ ጋር ከሊሊ ጋር በቃ ከማማን አለ በቃ የቀረ የቤቱ ሰው ኢቨን አሁን ማዘርን በቃ ትይ ተሳፈጥቻት ነው ማነው እናታቸውን በመድሃን ያለ በቃ በጣም ነው የምትቀውጠው። በቃ ስላዴ ከተነሳ በቃ እንደውም እሄድልሻለሁ፣ ጠፋልሻለሁ በቃ ድሮም እንኳን ቻ ቶጂኝ ምናምን እማትለው ነገር አለ እንዴ! እማትለውን ጠይቁኝ፣ እንዴት እንደሆነ አላውቅም። እና እናቷም አሁን ላይ በቃ እንዴ እኔ ያክል አመት አሳድጌሻለሁ ዛሬ ድረስሻን በቃ ካልሆነልሽ ውጭ ወጭ ከጂ የምትፈልጊበት ቦታ ድርሽ ምናምን አለ ማለት ነው። ምክንያቱም ብትባበልማ ባሰባት። በቃ ስላዴ ከተነሳ ማዘር በቃ ነዲፍ እንዲትሆኑ በቃ እዚህ ቦታ ናት ምናምን ተብሎ አሁን ወደ ከተማ ደውለዋል፣ እየመጡ ነው፣ መኪና ላይ ናቸው። አሁን ቤት ሊገቡ በቃ ኦልሬዲ ምንም አልቀራቸውም። በቃ እንደዛ ሲሆን የለችም ነው ምላችሁ። ፍቅር የለችም በቃ እንጭርጭርጭር ብላለች እንጭርጭር። እግዚኦ ከእንደዛ አይነት ሰው ሰውረን። በቃ ምንም እንግዲህ፣ ቆይ ዴቪድን በተለያየ መልኩ ብዙ ነገሮችን ሞከረች። ግን በቃ እኔ ለአንቺ የምገባ ሰው አይደለሁም። በቃ ይቅርታ፣ አንቺ እኔ እንደምትን ኔራ ደግሞ ልምፈልገው የራሴ የህይወቴ ውስጥ ያለ ሌላ ሰው አለ እና በቃ ተይኝ በቃ በአንቺን ነገር የሁሉ ህይወትን አታተረ ማምሽ ዋላቲኝ። አረ መስሚያዋ እንዴ የለም እንደ በቃ በቃ አለ አይደለም። በቃ እኔ ካልበላሁት አይነት ነገር እንደው በቃ እንደዛ ነው ማለት። ምክንያቱም እሷ ካላገኘችው ላዲም በቃ እንዲሆን አትፈቅሪ ማለት በቃ፣ በጣም ነው የምትበሳጨው፣ በጣም ነው የምትበሳጨው ነው የምላችሁ በጣም ከሚባለው በላይ። ለምንድን ነው አለቀ ተይኝ ቢሏት ርክ እንዴት ልሰማ ነው እንዴ? እና አሁን በቃ የቅጠልጥላት ነው ማዘርም እንግዲህ የፈለግሽበት ድርሽ ብላታለች። እንግዲህ ጓዟን እየሸከፈች ነው። እንግዲህ አደይም ተቃርበዋል። ትንሽ ደቂቃ ነው የቀራቸው በቤት ሊመጡ እንግዲህ በቃ ይመስለኛል። መቼም አደይ ግቢ ስትገባ ስትገባ መልሳ እዛ እንግዲህ አትቀመጥም ፍቅር ዓይኗ እያየ በቃ ግፊቷ ነው የሚነሳው ማለት ነው። ስለዚህ እኔ የማደርግ የምታደርግ የሚመስለኝ በቃ አዴ ገባች ሲባል እሷ በጎን ይዛ ፔስታሏን ይዛ ሻንጣዋን አንስባ እንደምትሄድ ነው ተስፋ ማደርገው ምክንያቱም ፍቅር መለሳ አዴ የምትባል ሰው ጋር እንደ ቤት ውስጥ እንደ ጭራሽ የምታስበው ራሷ አይመስለኝም ምክንያቱም ካላት ጥላቻ አንጻር በቃ መገመት የምትችሉት ሰውን ከሚያሳየው ፊሊንግ ነው አይደል እና ከምታሳየው ፊሊንግ አንጻር በቃ እኔ እንጃ በጣም ነው እንት ምትለው ማለት ነው። እና እንግዲህ አዴ በጣም ደስ ብሎናል። እንግዲህ እግዚአብሔር ይመስገን። አዴ ከዛ ከሰው በላ አባቷ ያምልጣ ከዴቭ ጋር ተገናኝታ በቃ አሁን ወደ ከተማ እየመጣች ነው። ሲጀመር እነ ፍቅር ቤት ትሰራለች፣ ፍቅር ቤት ምክንያቱም አዘር በጣም ነው የምትፈልጋት ማለት ነው። ባይሆን እንኳ አሁን ላይ በቃ አንደኛ የደብን ፍቅር ትቀበላለች የራሳቸውን ህይወት ይመራሉ፣ ማለት ነው። ሁለተኛ ደግሞ በቃ የተሻለ ስራም ትጀምራለች፣ ስራ ታገኛለች፣ የሚል ተስፋ አለኝ። ደግሞ የተሻለ እንደሚሆንላት አልጠራጠረም። እስኪ እናንተ መልካም ምኞታችሁን በኮሜንት አስቀምጡ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በተረፈ እወዳችኋለሁ፣ ስለምታበረታቱኝ አመሰግናለሁ። ሰላማችሁ ይብዛልኝ። በያላችሁበት ባይ መልካም ቆይታ በሌላ እስከምንገናኝ